ምሳሌ ደግሞ ከጓደኞች ጋር የጋራ ቻናል ነው፣ እንሰራለን ሁለቱም ጋር እዚህ ጋር የራሴ እዛ ጋር ደግሞ እንደ ጓደኛ የተለያየ ነገሮችን እያመጣን እንሰራለን። የሙን ቻናል ደግሞ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ጥሩ ጥሩ ነገሮችን የህይወት ተሞክሮ የዕለት የዕለት ውሎይን አካፍላችኋለሁ። የተለያየ ያለፍኩበትን ሼር አደርጋችኋለሁ። አበረታቱኝ፣ ሼር ሰብስክራይብ እያደረጋችሁ የቅርብ ጓደኞች የሆናችሁ አበረታቱኝ። ቆንጆ ቆንጆ ቪዲዎችን እዚ ይመጣለውኝ። ለዛሬ አጭር ቪዲዮ ናት። ነገ ተነጎዳ ደግሞ በደንብ ቆንጆ ቪዲዮችን ሰፋ ያለ ሀሳብ ሽ ይመጣለው። ስለ ጓደኝነት ሊሆን ይችላል። ስለ ራስን ከጓደኝነት ለየት አድርጎ ራስን ማዳመጥ ጥቅሙና ጉዳቱን ስለ ተለያየ ስለ ውሎ ሊሆን ይችላል። የመጣንበት መንገዶች አሉት አውረዶች፣ ጥሩ መጥፎ እነኛን ሀሳቦች እያመጣን ሼር እናደርጋለን ከበጽ ጋም እንዲሁም ከሌሎች ጓደኞች ጋም የተለያየ ሀሳቦችን እየተወያየን እንመጣለን። እስከዛው ሼር ሰብስክራይብ እያደረጋችሁኝ አበረታቱኝ። ነገ ረዘም ያለ ቪዲዮ ወይም ተነገ ወዲያ ረዘም ያለ ቪዲዮ ሰራለው። ዛሬ እንደ አጋጣሚ ነው ቪዲዮ መልቀቅ ስላለብኝ ሁለት ደቂቃም ብትሆን ለልቀ ግብዬ ነው። ሰላማችሁ ብዙ ይበል። ሼር ሰብስክራይብ እያደረጋችሁ አበረታቱኝ፣ እንዳትረሱ። ወዳችኋለሁ። መልካም ጊዜ። ሰላማችሁ ብዝት ይበልልኝ። ባይ ባይ።